የዝሙት አደገኝነት ያው በጣም አስከፊ የሆነ ወንጀል ነው። ዝሙት የሚባለው ወይም ዚና አረበኛው ቃል ዚና የሚባለው ያው ዝሙት ነው። ዚና የሚባለው ሕጋዊ ያልሆነ ግብረ ስጋ ግንኙነት፣ ከማትፈቀድለት ሴት ጋር ግብረስጋ ግንኙነት ማድረግ ዚና ይባላል። ዚና የሚባለው እሱ ነው። ዚና አላህ ስብሀነወ ተዓላ በቁርአንም እንደጠቀሰው በጣም መንገዱ የከፋ ጸያፍ ስራ ነው። ውላ ተቅረቡ እዚህ ና ኢንሆ ካነፋ ሼ ሼተን ወሳ አሰቢ ሌላ አላ ስብሀነ ው ተ አላ ዝሙት ን አት ስሩት ሳይሆን ጭራሽ አት ቅረቡት ነው ውላ ተቅረቡ እዚህ ና ይሄ በጣም የነገሩን በጣም እንድን ረቀው የሚያደርግ ጉዳይ ነው እና ውላ ተቅረቡ እዚህ ና ዝሙት ን አት ቅረቡ በጣም ጸያፍ የሆነ ና መንገዱ የከፋ ነው ይላል የዝሙት መንገድ በጣም የከፋ ነው ብሎ አላ ስብሀነ ው ተዓላ ገልጾታል ነብዩ ሰለላሁ ዐለይሂ ወሰለም የመሰናበቻ ሐጅ ባደረጉበት ጊዜ ዝሙትን ዚናን አስጠንቅቀዋል ነብያችን ዐለይሂ ሰላቱ ወሰላም ስንብት ሲያደርጉ አራት ከአራት ነገሮች ዛ የጠቀሷቸዋሉ ከነዛ መካከል ዝሙት ነው በመጀመሪያ አላህ በአላህ እንዳታጋሩ ካሉ በኋላ ከነዚህ ከአራት ነገሮች መካከል ነብዩ ሰለላሁ ዐለይሂ ወሰለም ዚና እንዳትሰሩ ዝሙት እንዳትሰሩ ብለው ነቢዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። የዜና አደገኝነት ሌላው ደግሞ ወንጀሉ ከባድ ከመሆኑ የተነሳ ቅጣቱም ደግሞ በጣም እጥፍ ድርብ የሆነ ቅጣት አለው። አላሁ ሱብሀነሁ ወተዓላ ሱረቱል ፉርቃን ወደ መጨረሻው አካባቢ ላይ ኢባዱ ረህማን የአርረህማን ባሪያዎች የነሱም ባህሪ በሚገልጽበት ቦታ ላይ። የአረህማን ባሪያዎች ከተጠቀሱበት አላህ ሱብሃነሁ ወተዓላ ከገለጻቸው አንዱ ወላ የዝኑን ነው የሚለው ዝሙት የማይሰሩ ናቸው ይላል። የአላህ ባሪያዎች ለመሆን አንደኛ ዝሙት የማይሰሩ ናቸው ብሏል። ከሌሎች ወንጀሎች ጋር አብሮ ከጠቀሰ በኋላ ይህንን የሚሰሩ ብሏል። በጥቅሉ ዝሙት የሚሰሩ ሰው የሚገድሉ፣ ይህን ሁሉ የሚያደርጉት ሰዎች ቅጣቱ እጥፍ ድርብ ይሆንባቸዋል ብሎ እዛ ቦታ ላይ እንደገለጸው እናውቃለን ማለት ነው። ሌላ ነብያችን ዐለይሂ ሰላቱ ወሰላም ይህንን አስመልክተው የተናገሩበታል። አንድ አማኝ የሆነ ሰው ኢማን ያለው ወይም ሙስሊም የሆነ ሰው ዝሙት በሚሰራ ጊዜ ኢማን ያለው ሆኖ እምነት እያለው ዝሙት እንደማይሰራ